ሰላም እንዴት ናችሁ? ማዕሙል ሰርቼ ቲክቶክ ላይ ለቄ ነበረ እና በጣም ብዙ ልጆች ጠይቃችሁኛል። እንዴት ነው የሰራሽው? አሰራሩ ምን ምን አድርገሽ ነው ምን ጨምረሽ ነው? አሳይ ንገሪን ያላችሁ። በእርግጥ ለማስረዳት ሞክሬ ነበረ እዛ ቲክቶክ ላይ ማለት ነው። የቀረጽኩትን ቪዲዮ ለቄው ነበረ። አንደኛ ስቀርጸው ቪዲዮ ስታክ አድርጓል፣ ድብልቅ ብሏል። ጥርት ብሎ አልወረደላቸውም። እና አረንጓዴው ምንድነው ምናምን ብዙ የጠይቃችው ነገር አለና እኔ ዛሬ አልሰራም አልሰራም፣ ግን ይሄው እንደምታዩት ይህን ሁሉ እቃ አወጣጥቼ እናንተን ለማስረዳት ለማሳየት እንደዛ አወጣጥቼ ነው ያለሁት ማለት ነው እና ብዙ ብዙ የጠይቃችሁኛል ኢትዮጵያ ያላችሁ ራሱ አውሪኝ በውስጥ በሀሳብ ምናምን ብላችሁኛል። አልችልም ለሁሉም ሰው መመለስ ለዛ ሁሉ ሰው መናገር አልችልም አልቻልኩም እና እስኪ ዩቲዩብም ክፈቺ ክፈቺ አላችሁኝ። በጣም ብዙ ልጆች አላችሁ። ዛሬ ብቻ ሳይሆን ቆይቷል ብዙ ሰው ላይ ነበረ እና እስኪ እንግዲህ የት አላችሁ እንያችሁ። ላይክ፣ ፎሎ፣ ሰብስክራይብ አድርጉኝ። እስኪ አበረታቱኝ። እስኪ ልያችሁ። እስኪ የት አላችሁ ለመናገር። ብዙ የመስራት ፍላጎት የለኝም ዩቲዩብ ላይ አይዶ ምን አይነት ነገር ነው ማለት ነው። ምን እንደሆነ ግን ማሪያም ሲቲ ቪ ራሱ ስሪ ስሪ ስሪ ትለኛለች። እኔ ሰዎች የሰራሁትን ብሰራ አዚቪ ላይክ ነው የሚሉኝ። እግዚአብሔር ይመስገን። ኤኒዌይ ምግቤን በጣም ነው የሚወዱልኝ ሰዎች። እኔ ሰዎች ምግቤን ከወደዱልኝ ስለሌላ ነገር ምንም አያገባኝም፣ አይመለከተኝም፣ አያጨናንቀኝም እና መስራት ፍላጎት የለኝም። እመቤት ሁሉ እንደም ስሪ ስሪ ስሪ ትለኛለች። ሲቲ ቪ ራሱ ማለት ነው። እስኪ እንግዲህ ያጥቻለሁ። እኔ አሁን ወደ አሰራሩ እንግባ። አሰራሩ ላሳያችሁ። እኔ ይሄን የመሰለ የሚያምር ተበልቶ የማይጠገም ማዕሙል ሰርቻለሁ። የኔ ሴትዮ እንደዚህ ቄጡ ቃሲል አትወድም፣ አትፈልግም። ምንድነው የምትወደው የኔ ሴትዮ? እንደዚህ ሲሆን ነው እንደዚህ ሲሆን ነው እና ቅርጻ ቅርጹን በምን አረግሽው? እንዴትስ እንደዚህ አይነት ቅርጽ ሊመጣ ቻለ? ምናምን አርገሹ ያላችሁ ሁላላችሁ ቆይ ላሳያችሁ። ይሄ ቅርጽ የመጣው በዚች ነው የሰራሁት ነው የሰራሁት። ይሄ ሊጡ ከቦክቶ ካለቀ በኋላ ሊጡ ካድቦለፖላችሁ በኋላ ውስጡ አሹ ይገባል። አሹ ማለት አሁን አሳያችኋለሁ። እዚህ ጋር ታረጉና እንደዚህ ጫን ትሏታላችሁ ማለት ነው። ካሜራው ጥር ታላለሙ እና ጫን ጫን ወይም በጣታችሁ እንደ ጫን ጫን ስታረጉ ሊጡ ከገባ በኋላ ማለት ነው ይሄንን እንደዚህ ስታረጓት እችን ቅርጿን ይዛ ትወጣለች። ከዛ በኋላ በአትራችሁ ላይ ሳህናችሁ ላይ ማድረግ ነው ማለት ነው። ይሄ ደግሞ ይሄ የሌላችሁ በማንኪያም በሹኪያም የተለያየ ቀዛቀዝ መስራት ትችላላችሁ። በማንኪያ ከሆነ እንደዚች እንደዚች እንደዚች እያረጋችሁ መሄድ ማለት ነው። ለምሳሌ በዚች ላሳያችሁ ዝም ብ ማለት ነው። አሁን ይህ አጅን ነው ብለን ብናስብ ማለት ነው። ራሳችሁ ግን መዳፋችሁ ላይ እንደዚህ ጨበጥ፣ እንደዚህ መዳፋችሁ ላይ ማስተካከል አለባችሁ። በቃ እንደዚህ አይነት ክብ ቅርጽ እንዲይዝ ማለት ነው። ከዛ በኋላ በማንኪያ እንደዚህ ማድረግ ቅርጽ ማውጣት ማለት ነው። ካላልነው በሹኪያ ከሆነ ደግሞ ይሄው የሹኪያው ቅርጽ ይሄ ነው፣ የሹኪያው ቅርጽ የሚይዘው ይሄ ነው። አንዴ በሹኪያው እንደዚህ ማድረግ ማለት ነው። ያሳያችሁ ሳያችሁ፣ ይሄ ሹኪያ አምጥታችሁ እንደዚህ ማድረግ ማለት ነው። እዛ ቅርጽ ያዘ ማለት ነው። በተለያየ ነገር ቅርጽ መውጣት ይችላላችሁ፣ ምንም ችግር የለውም። ሌላው ነገር የማስጠነቅቃችሁ ሊጡ በደንብ መቦካት አለበት እና ሊጡን አቦካችሁ ከጨረሳችሁ በኋላ ለ45 ደቂቃ ያክል እታችኛው ፍሪጅ ውስጥ መቀመጥ አለበት። ደግሞ ወስዳችሁ ፍሬዘር እንዳከቱና በረዲው እንዳይዝባችሁ በደንብ እንዲገባችሁ ነው እንደዚህ የምናገረው ማለት ነው። ይቅርታ ተጮክባችሁ። ሶ ሊጥን ታችኛው ፍሪጅ ውስጥ ለ45 ደቂቃ ያክል ማቆየት መቀዝቀዝ አለበት። ኢቭን እየሰራችሁ እራሱ ማለት ነው፣ ግማሿን አወጣችሁ ግማሿን እዛው ፍሪጅ ውስጥ መመለስ ትችላላችሁ ማለት ነው። ትንሽ ትንሽ እያወጣችሁ መስራት ትችላላችሁ፣ አንዴ ማውጣችሁ መስራት ትችላላችሁ። ይሄን ግን የምታደርጉት ብዙ ለመሰሩ ነው። እንደኔ እንደዚህ ትንሽ ለሰራችሁ ምንም ችግር የለውም። አንደው ወጣችሁ ደውል ደውል ደውል አርጋችሁ ብዙ ሰዓት አይወስድም። በጣም ደስ ይላል የማዕሙል ስራ መስራት ነው እና፣ ፍሮን ውስጥ ለምን ያክል ደቂቃ ነው መቀመጥ ያለበት ምና መጠየቃችሁ ስለማይቀር ይሄ ፍሮን ውስጥ ለአምስት ደቂቃ ብቻ ነው የምታስገቡት። አልበብላቸሁ ሰርታችሁ ከጨረሳችሁ በኋላ ስታበስሉት ፍሮን ውስጥ ስታስገቡ ለአምስት ደቂቃ፣ ከአምስት እስከ ሰባት ደቂቃ በቂው ነው፣ እያያችሁ እንደ ፍሮናችሁ መጠን። እሳት ብዙ አይፈልግም ማዕሙል ምክንያቱም ብዙ መቆየት የለበትም ይቃጠላል፣ አይችልም። ከዛ ወደ አሰራሩ ስገባ ልንገራችሁ። ይቅርታ ቆየሁባችሁ መሰለኝ እዚህ ጋር ሁለት ብርጭቆ ዱቄት ዱቄት እኔ፣ በነገራችን ላይ ይሄ ለእኛ ቤት የተሰራች ናት ይቺ ማለት ነው። እኔ በዚህ ይሄ እንደምታዩት አንድ ኪሎ ነው የሚለው፣ ሁለት ተግማሽ ነው የሰራሁት እኔ። ልጅ ቤት ነው የምሰራው። ለማን ነው የሰራሁት? ለእናት ለሴቱ ቤናት ስሬ ተብዬ ገና ደግሞ ታዘዣ ታዘዝኩታለ። ከቻልኩ ያንን ስሰራ እቀርጽላችኋለሁ፣ ከቻልኩ ማለት ነው። አሁን ለዛሬ ግን አልሰራም። ምክንያቱም እኛ ብዙ አንፈልግም እኛ ቤት ብዙ የሚበላ ሰለም ይሄ በቂያችን ነው። እናሰራሩ ድንገላችሁ ሁለት ብርጭቆ ዱቄት፣ ግማሽ ኩባያ በዚሁ በራሱ ብርጭቆ ስኳር፣ ስድስት ፍሬ ጅብንኬሪ፣ ጅብንኬሪ፣ ጅብንኬሪ ምናምን ምንድን ነው እንዲያትዶም ይሄ ነው። ስድስት ፍሬ ጅብንኬሪ፣ ግማሽ ኩባያ ስኳር፣ ሁለት መቶ ግራም ቅቤ ማንኛውም የገበታ የሚቀርብ ቅቤ 200 ግራም ይሄም፣ ሁለት ብርጭቆ ዱቄት ለመስራት 200 ግራም ቅቤ ያስፈልጋል። ቅቤ ከሌላችሁ ደግሞ ይሄው ዘይት ወይ ለምንስ፣ ይሄው ዘይት ባላችሁ ቤታችሁ ባለው ዘይት፣ ሚዛን ያላችሁ 200 ግራም መዝናችሁ፣ የሌላችሁ ግን እንደዚህ ግማሽ ብርጭቆ አድርጉበት፣ ግማሽ ብርጭቆ ዘይት። በዘይት በቅቤ መስራት ይቻላል። ይሄ ሊጡ አሰራሩ አቦካኩ ይሄን ይመስላል። በአራት ነገር ብቻ ዱቄት፣ ስኳር፣ ቅቤ፣ ጅቡን ኬሪ በአራት ነገር ብቻ ማለት ነው ይሄን ይመስላል። ከዛ ወደ አሹ አሰራራችን ስንሄድ እና አሹ አሰራራችን አረንጓዴው ምንድን ነው? አረንጓዴው ምንድን ነው ያላችሁም ይሄ ይሄ ነው። ፍስቶ ሐለቤ ፍስቶ ሐለቤ ይባላል። በብዛት ሀገር ያለ ልጆች ነው የምናገኘው። ከዛ ይህን ፍስቱ ሀለቢው ምን አረፍኩ መሰላችሁ? እዚህ ጋ ማሽን አለችኝ። ይኸው በማሽን ፈጭቸው እንደዚህ ዱቄት ሆኗል ማለት ነው ይሄ ማለት ነው። ሌላው ይሄ ጆዝ ይባላል። ይሄንንም መፍጨት ትችላላችሁ። ልክ እንደዚህ ማለት ነው። ልክ እንደዚህ መፍጨት ትችላላችሁ። ከዛን እንዴት አድበለብልሹ እንዴት ተድበለብለልሽ ያላችሁ ልጆች አላችሁ። ይህም ሆነ ይሄ እንድትበለበልልኝ ለምሳሌ፣ በዚህ አንድ ስኒ ይሄንን ስቶሃል፣ ይሄንን ወይም ደግሞ አሹን ማለት ነው። ይሄን አሹ በዚህ አንድ ስኒ ከተጠቀማችሁ አንድ የሻይ ማንኪያ ስኳር፣ ይሄ ስኳር አድርጊበታል። ያያችሁ ስኳር ተጠቀማላችሁ። ለዚህም ለዚህም ማለት ነው አንድ ነው አሰራሩ ካላችሁ፣ ማይወርድ ከሌላችሁ መይዛህር ወይም ደግሞ በልሳ ሞተር። ታረጋላችሁ ማለት ነው። የት እዚህ አሽዋችሁ ላይ? እዚህ ውስጥ ያለ ቢዩም ላይ? እዚህኛውም ነው ለውዝ ላይ። ሌላው ነገር ለውዝም ካላችሁ ይሄን ላውዝ ካላችሁ ፈጭታችሁ ልክ እንደዚህ ይሆናል። ይሄው ይሄን እንደፈጨው እንደዚህ ይሆናል። ማድበልበል ትችላላችሁ፣ አለድበለብን እንኳን ካላችሁ እንደዚህ ጭምቅ ጭምቅ ጭምቅ እንደዚህ እንደዚህ እንደዚህ አድርጋችሁ የምታድበለብሉት የማዕሙል አጂናችሁ ወይም ሊጣችሁ ውስጥ ማድረግ ትችላላችሁ። ከዛ በኋላ አድበልበል ነው። ብዙስ ብንሰራ ምናምን ያላችሁ ልጆች አላችሁ። ይሄ ብርጭቆ ታይቷላችሁ። ይሄ ብርጭቆ አራት ስኒ እንደዚህ አይነት ላውዝ ወይም ደግሞ ይሄን ፍስቶ ሀለቢ ይይዛል። ለዚህ አንድ ሙሉ ብርጭቆ ይሄንን ማይወርድ አራት የሻይ ማንኪያ ማይወርድ ታረጋላችሁ። ለየቱ? ለዚህ ለዚህ ማለት ነው። ለዚህ ከዛ አራት ማንኪያ ስኳር ታደርጋላችሁ ማለት ነው። በዚህ አንድ ሙሉ የሚሰሩ ከሆነ ይሄን፣ በዚህ ደግሞ አንዱ ስኒ የሚሰሩ ከሆነ አንድ ሹርባ ማንኪያ ስኳር፣ አንድ ሹርባ ማንኪያ ማይ ወርድ ወይም ማይ ፈልሳ መጠቀም ትችላላችሁ ማለት ነው። አሁን ይሄን ጨርሰናል። ወደ ሌላው ደግሞ ላሳያችሁ። ወደ ቴምር ቴምር አንሹ ደግሞ ላሳያችሁ። ይሄ ይሄ እኔ የተፈጨ ቴምር ወይም ደግሞ አጂና ቴምር መቶልኝ ነው። ብዙ ሰርች ስለነበረ ይሄ መቶሊ ነው። ይሄ ለሌላቸው ይሄ ለማይመጣላችሁ ላሳያችሁ እንደምታረው በተለይ አረብ ሀገር ያላችሁ ልጆች ታገኛላችሁ። ይሄንን ቴምር ይሄን ቴምር ታመጡና ፍሬውን ከውስጡ ታወጣላችሁ። ፍሬውን ከውስጡ ካወጣችሁ በኋላ አንድ የሾርባ ለግማሽ ነው ታዲያ ለግማሽ ኪሎ ቴምር መስሩ ከሆነ አንድ የሾርባ ማንኪያ ቅቤ አንድ የሾርባ የሾርባ ማንኪያ ቀረፋ ባውደር ሰዎቻችሁ የሚወዱ ከሆነ ካለበለዚያ ግን አንድ ሻይ ማንኪያ መጠቀም ትችላላችሁ ለየቱ ለዚህ ለቴምሩ አሾችሁ ማለት ነው ቀረፋ ባውደር የሚወዱ ከሆነ ሰዎቻችሁ ቀረፋ ባውደር ሾመር ሾመር ማለት ይሄ ነው ሾመር የሚወዱ ከሆነ ይሄንን ሾመር ይሄ ሾመር እንደዚህ በፍሬው የሚደረገው ለካክ ነው ለካክ ችግር የለውም በፍሬው ይደረጋል ለዚህ ግን ግን ይሄ ዱቄቱ እየመደረግ ያለበት የሊጡ ላይ ነው። ሊጡን ስታቦኩ ነው። ከወድዳችሁ ከፈለጋችሁ ነው እንጂ አለማድረግ ይቻላል ይችላል። መፍታችሁ ነው። እናንተ እንደ ፍላጎታችሁ ነው የሚሰራው። ከዛ ያ ሹምሩ ያሳየኋችሁ ሹምር ሲፈጭ ይሄ ነው። ሲፈጭ እንደዚህ ነው የሚሆነው። ይሄ ግን ለሊጡ የሚደረገው ማለት ነው። ወይም ደግሞ እዚህ ቴምሩ ላይ ትንሽ ጠብ ማድረግ ትችላላችሁ። ትንሽ የቴምሩ አሹ ሰሩት ላይ ማለት ነው። እና ውዶቼ ይሄ ቴምራጅን ይሄ ነው ይሄ ነው። እዚህ ላይ ነው አሹ ነው የሚባለው። ኤኒዌይ ዞሮ ዞሮ ማንኛውም ነገር ከላይ የሚነሳነስና ሊጥ ውስጥ አድበል ብለን ከውስጥ የምናደርገው ነገር አሹ እንደሚባል ነው እኔ የማውቀው። እኔ በግሌ በራሴ ማለት ነው። እና ስታዲ ቦሎ ብሏት እንዴት እንዴት አድበል በል አለባችሁ ማለት ነው። ይችን ቴምሯ ማለት ነው የት ለማድረግ እዚህ እንደዚህ አይነት የሊጥ አጅን ውስጥ ሊጡ ውስጥ ማለት ነው የሊጡ መጠን የምታድቦለብሉትን በቴምሩ አድበል ብዬ ላሳያችሁ። እኔ አሁን ሊጥ ስላላወቀው አሁን ስለማልሰራ ማለት ነው። እና ወንዶቼ ይህንን ሊጥ ነው ብላችሁ አስቡልኝ። እኔ አሁን ሊጥ ስለሌለኝ ነው ስለማልሰራ ነው እያቸዋለሁ። ቀጥታ ብቻ የጠየቀኝ ሰው ስላለ ለማስረዳት ያክል ነው። የምችለውን የማቀውን የእውቀቴን ከጠቀማችሁ ከወደዳችሁት ልንገራችሁ። ይህን ሊጥ ነው ብላችሁ ብታስቡልኝ ማለት ነው። ይሄንን እንደዚች እንደዚች ታረጉና ማለት ነው ይሄን እዚህ ውስጥ ነው የታረጉት ማለት ነው። ግን ቴምሩን በቴምር አይደለም እኔ ልጥ ስለሌለኝ ነው ብያችኋለሁ። ይሄ ራሱ አሹ ነው። ግን ለማሳያ ያክል እንደዚህ አድርጌ ብየው ነው እንዲገባችሁ ያክል ነው። ምክንያቱም ሰዎች ይጠይቃሉ፣ አልገባንም እንዴት ነው ምናምን ይላሉ። ምክንያቱም ምግብ የማይሰራ ሰው አያቅም አያቀምም በጻፍሽ ወይ የሆነ ነገር ባረሻት አይረዳም። ግን እንደኛ አሁን ምግብ በደንብ አገላብጦ የሚሰራ ሰው የሆነ ነገር እኔ ገና ጫፍ አይቼ ነው የሚገባኝ። እንደዛ ስላልሆነ በማውቀው በገባኝ ልክ እስኪ ላስረዳችሁ ብዬ ነው። እና ይህን ይመስላል። እንደዛ አድርጋችሁ መስራት ትችላላችሁ ማለት ነው። እንደምትጠይቁ ደግሞ መቶ ፐርሰንት ስለማውቅ ነው። እንዴት አድበለበልሽው እንዴት ምናምን እንዴት አሰራሩ ስለምትሉ ነው ማለት ነው እና ይሄንን የቴም ራሹን ስትሰሩ ማለት ነው፣ ቀረፋ ፓውደር እና ሀበሳውደ ወይም ደግሞ ጥቁር አዝሙድ፣ እኔ በፌስታ ስለመጣ እዚ ውስጥ ታሪክ የሆነ ጥቁር አዝሙድ መጠቀም ትችላላችሁ። እናንተ የምትወዱ ከሆነ እና ሰዎቻችሁ የሚወዱ ከሆነ ወይም እናንተ የምትፈልጉትን ጣም ሌላም ሌላም ነገሮች መጠቀም መጨመር ትችላላችሁ ማለት ነው። እንግዲህ እኔ በገባይ ልክ የማውቀውን እንደዚህ አስርጥቻቸዋለሁ ማለት ነው። ያው መጨረሻ ላይ ውጤቱ ይህን ይመስላል። እንደነገርኳችሁ ፍሮን ውስጥ ለአምስት ደቂቃ ብቻ ነው የምታቆዩት ማለት ነው። በጣም ካቆያችሁት እሳት ውስጥ እንደዚህ ነው የሚሆንባችሁ ውጤቱ። እንደዚህ እኔ አንዱን ፓትራ እንደዚህ ነው ያረኩት ፈልጌው ማለት ነው። እና ነጭ ነው መሆን ያለበት ማዕሙል። እሺ ፍሮን ውስጥ ለ አምስት ደቂቃ ብቻ በቂው ነው። ከአምስት ደቂቃ የበለጠ አታቆዩት ማለት ነው። አንዱባት እንደዚህ ነው ያወጣሁት። እንደዚህ ግን ሴትዬ ሲሆን አትፈልግም በነጩ ነው የምትፈልገው እና ይህን ምስል የሚያምር ማዕሙል ትሰራላችሁ ተስፋ አደርጋለሁ። እንግዲህ የማቀውን እን የሚሰራትን በዚህ መልኩ ይገባችኋል ብዬ አስረድቻችኋለሁ። ይህን ይመስላል። ከወደዳችሁት ላይክ፣ ፎሎ አድርጉ ሰብስክራይብ አድርጉ ማለት ነው። አመሰግናለሁ።